አንዳንድ ማዳሞች በቅኔ ይናገራሉ። እኛን ላለማሳፈር እኛን ላለማሸማቀቅ ብለው በቅኔ ይናገራሉ ማለት ነው። እኛ እኛ ደግሞ ቅኔያቸውን ቶሎ እንዲገባን እንትን ማለት ነው ያለብን ትኩረት ማድረግ ነው ያለብን ማለት ነው። ለምሳሌ አዲስ ነን ከኢትዮጵያ ስንመጣ ሊሆን ይችላል፣ ወይም ከሌላ ቦታ ሄደን ወይም ስራ ይዘን ሊሆን ይችላል እና ጊዜ ባለማግኘታችን ምክንያት ሳንታጠብ እንቀራለን። ራሳችንን ሳንጠብቅ እንችላለን ልንጎሳቆል እንችላለን እና ቶሎ ሂደሽ ታጥበሽ ይሄን ልበሽ ይሄን ታጠቢ ይሄንን ተቀቢ ልትለን ትችላለች። ለምሳሌ ይሄን ሽቶ ተቀቢ ልትልሽ ትችላለች። ያኔኛ ደግሞ የሆነ ነገር እንደሆነ ወይም የሆነ ጠረን እንዳለ ሊሰማን ይገባል ማለት ነው። እንግዲህ ቅኔ ማለት ይሄ ነው። እሷ በግልጽ ላለመናገር ቶሎ ቤና ታጥበሽ ይሄን ተቀቢ ልትለን ትችላለች። ትሸቻለሽ ላለማለት ማለት ነው፣ ላለማሳቀቅ። አንዳንዶች እንደዛ ያደርጋሉ። አንዳንዶች ደግሞ በግልጽ ይናገራሉ ማለት ነው። መናገራቸው በትክክል ትክክል ናቸው። እኛ ደግሞ ያኔ እሺ ብለን ወደው ሂደን ታጥበን ልብሳችንን ቀይረን ለብሰን መምጣት አለብን ማለት ነው። ሰላም ሰላም፣ የልቤት ቤተሰቦች እንዴት ናቸው? ደህና ናቸው? እኔ ደህና ወሬ የሚዘጋጅ ሰላም ሲል የሚዘነግበት ማለት ነው። እና ዛሬ እያላችሁ የመጣሁት ማዳም ቤት ስንሆን ወይም ከኢትዮጵያ ስንመጣ እንትን ስራ ሲል ሊበዛብንም ስለሚችል ወይም ፈርተንም ሊሆን ይችላል። በጣም እኛ ኢትዮጵያውያኖች በነገራችን ይሉንታ ይሉንታ ይይዘናል። ይሉንታ የሚባል ነገር ስላለ ያን እንትላለን ማለት እንደ ቆሸሽን ወይም እንትን መታጠብ እንደፈለግን እያወቅን መታጠብ እንዳለብን እያወቅን ግን ደግሞ ይሉንታ አለና እንትን እንላለን ማለት ነው። ዝም እንላለን እነሱ እስከሚነገሩን ድረስ እነሱ እስከሚጠይቅን ድረስ እኛ እንጠብቃለን። እንደዛ ማድረግ ግን የለብንም። እዚህ እንደዚህ የሚባል ነገር የለም። አንዳንዶች በቅኔ ይናገራሉ። ቶሎ ሂደሽ፣ ይህንን ለብሰሽ፣ ይህን ታጥበሽ እንትን ይላሉ ይሉናል ማለት ነው። አንዳንዶች ደግሞ በግልጽ እንደዚህ ትሸቻለሽ እኮ ምናምን ሊሉን ይችላሉ እኛ ደግሞ ያኔ ቅኔ ሊገባን ይገባል ኦኬ ብለን ሲሆን ሳይናገሩን ወዲያው እኛ መጠየቅ አለብን እንትን ካሉ ደግሞ እነሱ ከነገሩን ደግሞ ኦኬ ብለን ሄደን ታጥበን የሰጡንን ቅባት ተቀብተን ራሳችንን ንጹህ አድርገን መምጣት አለብን ማለት ነው በጣም ብዙዎቹ እንደዚህ ስለሚያደርጉ ማለት ነው ያኔ በእርግጥ እኛ ከለመድን በኋላ እንደኛ ራሳችን የሚጠብቅ ሰው የለም ምን ቢደክመን እንኳን ሳንታጠብ አናድርም እንደዚህ ስለሚያደርጉ ማለት ነው። ይህንን ሊፈልጉበት ምክንያት አንዱ ማዳሟ ላስተርጎሚዋ ስትናገር ተናገር ሳምች ነውና ራሷን አትጠብቅም። ስራ ስትሰራ አንዱን ስራ ጀምራ ወደ አንዱ ነው የምትሄደው፣ አንዱን አትጨርስም። ሳሎን ጀምራ ሽንት ቤት ትሄዳለች፣ ሽንት ቤት ጀምራ ደግሞ ሳሎን ትመጣለች እና ትክክል አድርጋ አትሰራም። ከሳሎን ጨርሳ ወደ ሽንት ቤት አትሄድም፣ ራሷን አትጠብቅም፣ አትታጠብም፣ እንደዚህ ልብስ አትቀይርም ምናምን ስለሚሉ እያለች ስለሰማት ማለት ነው። እና ይሄን ደግሞ እንደዚህ የምናደርገው ከመፍራታችን አንፃር ሊሆን ይችላል። ደህና ልብስ እንድንለብስ አይፈልጉም ስለምንል ይቀናሉ፣ ምናምን ተብሎ ስለሚታሰብ ከመፍራታችን አንፃር ሊሆን ይችላል። ግን ምን አስር የሚያስፈሩ ምን አስር መጥፎ ቢሆኑ ራሳችንን መጠበቅ አንዘነጋም ማለት ነው። ምን ቢደክመ ሳንታጠብ ብዙዎቻችን አናድርም። አንዳንዶች ስለሚፈሩ ደግሞ ያን መድፈር አለባቸው። ከለመድን በኋላ ችግር የለውም እስከምንለምድ ግን ያስቸግራል ማለት እንደዚህ፣ ደግሞ ሳድርግ ትቆጣኝ ይሆን ታባረረኝ ይሆን። በተለይ አዲስ እንደሆነ እውነት ከባድ ነው። ቋንቋን ልማድ እንችለው ይከብዳል እና እንደዚህ ሳረገን ይሆን ብለን ስለምናስብ በውስጣችን እንትን መታጠብም ይሆን መብላትም ይሆን መስራትም ይሆን እንዳለብን እያወቅን ግን ደግሞ እንፈራለን። በጣም ፍራቻ አለብን። ይልምት አለብን። እንደዚህ ባረግ እንደዚህ ትለኝ ይሆን ታባረረኝ ይሆን እንደዚህ ትቆጣኝ ሆን ብለን ስለምናስብ ማለት ነው። ግን እነሱ አረቦቹ ደግሞ ራሱን የሚጠብቅ ሸቃ ላይ ይወዳሉ ማለት ነው። ራሳችንን ስጠብቅ ያኔ አንድ ኳኳል እንትን አንቀባባ እንጂ በውሃ ስንታጠብ እንደዚህ ስንል ደስ ይላቸዋል። ንጹህ ስንሆን ደስ ይላቸዋል። እነሱም ይናገራሉ በነገራችን ላይ ካልታጠብን ምናምን ታጠቢ ሂጂ እና እንደዚህ አድርጊ ይላሉ ብዙዎቹ ማለት ነው። እና እናንተም አስባችሁ መታጠብ ለዚያ ጊዜ ምግባቸውን መብላት እንዳትረሱ እንዳትዘናጉ ማለት ነው። አሁን ደግሞ ሙቀት ነው። በነገራችን ላይ ይሄ ሙቀት እየከበደን አሁን ላይ እንደ እግዚአብሔር ፈቃድ እናልፈዋለን ማለት ነው። ያንን አይከብድም። ከዚህ በኋላ ደግሞ እየለመን ስንመጣ እና እንደዛ ማድረግ አለባቸው። ውዶች፣ ቅኔ ሊገባን ይገባል። አንዳንዶች በቅኔ ሊናገሩ ይችላሉ። ይሄ ጀም የሰራዋለሁ፣ አንቺ ታጥበሽ ነው ይላሉ። አውቀው ማለት ነው። ትላለ ማለት ኧረ፣ እንደዚህ ትሸቻለሽ ላለማንቋሻሽ ላለማሳቀቅ እንዴት ትሸቻለሽ፣ እንዴት ታደርጊያለሽ ላለማለት ሂደው እኔ ሰራዋለሁ፣ ሂጂ ይሄን እንደዚህ አደርገዋለሁ፣ ሂጂ አንቺ ልትለን ትችላለችና ያንኛ ሂደን የተባልነውን ማድረግ አለብን ማለት ነው። በስራ ምክንያትም ሊሆን ይችላል እንደዛ ያልታጠብነውም ወይም እስከምንቆሽ ድረስ የጠበቅነው ስላልተመቸንም ሊሆን ይችላል፣ ፈርተንም ሊሆን ይችላል። በተለይ እውነት አዲሶች ስንሆን በጣም ይሉንታና ፍርሃት አለ። እንኳን እንደዚህ ለማድረግ ምግብ እንኳን አቅርቦ ወይም ሰርቶ ለመብላት በጣም ነው የምንፈራው። ግን መፍራት የለብንም። ሁላችንንም መፍራት የለብንም። ከፈራን ደግሞ መጥፎ ነው። ፍርሃት በነገራችን ላይ እንትን ጥሩ አይደለም፣ ያወርዳሉ ወደ ታች ማለት ነው። እንደዚህ ብን ይሆን ምናምን ሊሉንታ ካለብን ወደታች ነው እያወረድን የሚሄደው፣ ራሳችንን እንደ እንትን እንደ ማዋረድ ምንድን ነው የሚባለው? ራሳችን ዝቅ እንደማድረግ እነሱ ደግሞ እኛ ዝቅ ስንል ጫና ያበዙብናል ማለት ነው። እና እራሳችንን እኛ መጠበቅ ራሳችንን ከፍ ከፍ ማለት ከነሱ ላይ ያኒ፣ ከፍ ከፍ ስላችሁ እራሳችንን ማስከበር ማለት ነው። እራሳችንን ካስከበርን አረቦቹ ምንም እንትን አይሉንም ማለት ነው። ራሳችንን ዝቅ ካደረግን ግን እንትን ይላሉ፣ ይኮሳተራሉ፣ ይቆጣሉ፣ የስራ ጫና ይበዛል፣ ወደ ሌላ ቤት ሄደው ሊያሰሩን ይችላሉ እና ያኒ እኛ ራሳችንን በራሳችን መብታችንን ማስከበር አለብን ማለት ነው። ምክንያቱም የራሳችን የሆነ ሕግና ደንብ አለን። ምን ማድረግ እንዳለብን ሰዓታችን ራሱ ወረቀት ላይ ተጽፎ ነው ስንት ሰዓት መነሳትና ስንት ሰዓት መተኛት እንዳለብን ከስንት እስከ ስንት መተኛት እንዳለብን ወረቀት ላይ ተጽፎ ሳይቀር ነው የሚመጣው ማለት ነው እና ውዶች፣ እንደዛ አድርጉ፣ ዝም አትበሉ፣ መብታችሁን ራሳችሁ አስከብሩ። ይሄን ነው የምላችሁ እና እኔን ደግሞ አበረታትኝ ማለት ነው። እና ሰላማችሁ ይብዛ ውዶች፣ አመሰግናለን።